በቅርቡ በአገራችን በአንዳንድ አካባቢዎች የተከሰቱ አለመረጋጋቶች በጥልቀት ስንመረምር በአንድ በኩል የሰራናቸው የበርካታ ዓመታት ልማታዊና ዲሞክራሲያዊ ፍጻሜዎች የሰነቁት ተስፋ በአዳዲስ ጥያቄዎች መንግስትን ወጥሮ የሚይዝ እና የማያስተኛ ህብረተሰብ እንፍጠር ባለው መሰረት የተፈጠረ ሲሆን፣ በሌላ በኩል ህዝቡ በሚጠብቀው ልክ መሪው ኃይል ወይም አመራሩ ለህዝቡ ጥያቄዎች ጆሮ በመስጠት ፈጣን ምላሽ የሚሰጥና ቀድሞ የሚገኝ መሆን ሲጓደልበት በተፈጠረ ቅራኔ የተቀሰቀሰ ነው። ይህ ክስተት መሪው ኃይል ራሱን በማስተካከል ቀድሞ ሊመልሳቸው የሚገባቸውን ጥያቄዎች በፍጥነት የማይመልስ በሚሆኑበት ጊዜ ሞጋች ህብረተሰብ እስከተፈጠረ ድረስ መፈጠሩ ነባራዊ መሆኑ የሚካድ አይደለም። ከዚህም ተነስተን በኦሮሚያ ሰፋ ባሉ አካባቢዎችም ሆነ በአማራ ሰሜን ጎንደር ዞን እንዲሁም በሀገሪቱ የተለያዩ አካባቢዎች የተከሰተው ግጭትና አለመረጋጋት ሌላ ተጨማሪ ምክንያት ሳናቀርብ፣ በመልካም አስተዳደር የጦት ምክንያት ህዝቡ ምሬት ስላለውና በአብዛኛው አካባቢ ስራ በአግባቡ ያልተፈጠረለትና አድሎ እና ብልሹ አሰራሮችን የሚጠየፍ የወጣት ኃይል በስፋት በመሳተፉ የተፈጠረ ችግር መሆኑን መገንዘብ ያስፈልገናል። ይህ ሁኔታ መኖሩን መነሻ በማድረግ የተፈጠረው የተስፋ ጉዞ በመልካም አስተዳደር እጦትና ብልሹ አሰራሮች ምክንያት እንዳይጨናገፍ አበክረን መስራት አለብን የሚባለው ከዚህ ተነስቶ ነው። ዋና መፍትሄውም የተንጠለጠለው በዚህ ዙሪያ ነው። ይህ እንደተጠበቀ ሆኖ የህዝቡን ተገቢ ጥያቄዎችና የወጣቶችን ፍላጎቶች አቅጣጫ ለማሳት የጸረ ሰላም ኃይሎችና ጥገኛ የጠባብነትና የትምኪት መረቦች ሴሎቻቸውን በማንቀሳቀስ በሰው ህይወት በህዝብና መንግስት ንብረት እንዲሁም ለዘመናት አብሮ የኖሩ ብሔረሰቦችን ለማጋጨት ባደረጉት ጥረት ጉዳቶች ተከስተዋል። ሆኖም ህዝቡ የእነዚህን ኃይሎች እኩይ ዓላማ በአግባቡ በመረዳቱና ሂደቱን ለማስቆም በመነሳሳቱ ሁኔታውን ለማረጋጋት ችሏል። የፌዴራል መንግስትም በሆነ ጉዳይ ላይ የሀገራችንን ህዝቦች በከፍተኛ ደረጃ ይቅርታ ይጠይቃል። የፌዴራልም ሆነ የክልል መንግስታት በጸረ ሰላም ኃይሎች እና መረቦቻቸው የማያዳግም እርምጃ መውሰዱን አጠናክሮ የሚቀጥሉበትም ይሆናል። ህዝቡም መንግስት በህዝቡ የነቃና ሙሉ ተሳትፎ የጀመረውን የመልካም አስተዳደር የማስፈን ስራ አጠናክሮ የሚቀጥልና በአገራችን በበርካታ ዓመታት ስራ የለመለመውን ተስፋ ሳይጨናገፍ እንደሚቀጥል ለማድረግ ቆርጦ የተነሳ መሆኑን ላረጋግጥ እፈልጋለሁ። ውስጣችንንም በማጥራት ለህዝቡ ተገቢ ጥያቄዎች ቀድሞ መልስ ለመስጠትና በእርግጥም ከመንግስት አቅም በላይ የሆኑ ጥያቄዎችንም ሆነ በጊዜ ሂደት ኢኮኖሚያችን የበለጸገ ሲሄድ የሚፈቱትን በጥልቀት በማስረዳት መግባባት ለመፍጠርና ትምምን ለመፍጠር አበክረን የምንሰራ ይሆናል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤቱ አባላት ከላይ በሪፖርቴ በሀገራችን የኢኮኖሚ እንቅስቃሴና የኢኮኖሚውን ጤንነት በተመለከተም ሆነ በመልካም አስተዳደርን የመልካም አስተዳደርን ለማስፈን ባደረግናቸው ጥረቶችና በቀጣይ ማድረግ ያሉብን አቅጣጫዎች የተመለከቱ ጉዳዮች ላይ አተኩሬ ሪፖርቴን ለማቅረብ ሞክሬያለሁ። በእነዚህ በእነዚህና በሌሎች ጉዳዮች የተከበረው ምክር ቤት የሚያቀርባቸውን ጥያቄዎችና አስተያየቶች መነሻ በማድረግ ማብራሪያ ለመስጠትና ለቀሪ የአመቱ ስራዎች ተጨማሪ ግብአት አድርገን የምንጠቀም መሆኑን ለመግለጽ ወዳለው አመሰግናለሁ። ሌላ የተነሳ ጥያቄ በአገራችን በተወሰኑ አካባቢዎች ኦሮሚያ ሰፋ ብሎ የነበረ አለመረጋጋት ባለፈው እንደተባለው ለተከበረው ምክር ቤት ማብራሪያ ሰጥቻለሁ። በዛሬውም ሪፖርቴ ውስጥ ለማካተት ሞክሬአለሁ። የዚህ ጉዳይ አሁንም ደጋግመንም የምንለው ሌላ አካል ላይ ጣት ከመቀሰር ይልቅ ችግሩ የራሳችን እንደሆነ አሁንም አስምረን መሄድ አለብን። በዚህ ባለፉት 25 ዓመታት ከዚህ ውስጥም ደግሞ ባለፉት 12 ዓመታት የሀገራችን አርሶ አደሮችም የከተማ ነዋሪዎችም ይሄ ሀገር ተስፋ ያለው ሀገር ነው የሚል በሚገባ ሰንቀውታል። እዚህ ላይ ማንም ሊከራከር አይችልም። ነገር ግን በእኛ ውስጥ ባለ ብልሽት ምክንያት ከጊዜ ወደ ጊዜ የሕዝቡን ጥያቄዎች ፈጥኖ ምላሽ ባለመስጠት ምክንያት ከሕዝብ ጋር ቅራኔ ውስጥ እየገባን መጥተናል። ይሄ የተገባበት ቅራኔ አንዳንድ ቦታዎች ላይ ወደ ግጭት አምርቷል። ያ ማለት ኦሮሚያ ውስጥ ግጭት ስላለ ሌላ ጋር ይሄ ችግር የለም ማለት አይደለም። ከትግራይ ጀምሮ እስከ ደቡብ ጫፍ ድረስ ይሄ ችግር ያውና ተመሳሳይ ነው። የግጭትና ያለመገጨት ልዩነት ብቻ ነው። ስለዚህ ግጭቱ ባልተፈጠረበት አካባቢ ችግራችንን ቶሎ ፈተን ከህዝቡ ጋር መታረቅ፣ ግጭት በተፈጠረበት አካባቢ ደግሞ ግጭቱን አርግበን በተመሳሳይ ሁኔታ ከህዝቡ ጋር መታረቅ እንጂ ኦሮሚያ ላይ የሆነ ነገር ግጭቶች ስለተፈጠሩ የተለየ ተደርጎ መታየት የለበትም። በሁሉም አካባቢዎች የመልካም አስተዳደር ችግሮች አሉብን ብለናል። ኦሮሚያም ላይ እኮ አርሶ አደራችን ግጭት ውስጥ አልገባም፣ ጥያቄ ግን አቅርቧል የተለያዩ አካላት ወደ ደም መፋሰስ ነገሩን ሲቀይሩት ዞር በል ነው ያሉት። ዞር ነው ያለው፣ አልፈልግም ነው ያለው። ጥያቄ ነው ያቀረብኩት፣ ጥያቄ ትክክል ነው፣ መልካም አስተዳደር ነው ጥያቄ ብሏል። ነገር ግን ደም አፋሳሽ ሁኔታ እንዲፈጠር አልፈለገም። ይሄ መንግስትና ገዢው ፓርቲ እንዲመልስለት ነው የፈለገው። ስለዚህ ከዚህ የምንማረው ትምህርት ካሁን በኋላ አርሶ አደራችንም ሆነ የከተማ ነዋሪ የነቃ ስለሆነ በትከሻው ላይ ተጣብቆ መኖር አይቻልም። የሚስተካከሉ ጉዳዮችን ፈጥነን ማስተካከል አለብን። ችግሩ የእኛ ነው ብሎ መውሰድ ነው። ይሄ በሚሆንበት ጊዜ ሌሎች የተለያየ ሙከራ የሚያደርጉ አካላት እንደሚከስሙ ምንም ጥያቄ የለውም። እድል ያገኙት ድሮም ቢሆን የሚፋፉት በእኛ ችግር ላይ እየተመገቡ ነው። ስለዚህ አሁን ዋናው ጉዳይ በገዢው ፓርቲ ውስጥ በኢህአደግም በአባል ድርጅቶችም ውስጥ በታዳጊ ክልሎች አጋር ድርጅቶችም ውስጥ ያለ የኪራይ ሰብሳቢነት የሙስና የብልሹ አሰራር ችግሮችን ነቅሰን ማስተካከል ይሄን በማድረግም በጥሩ ሁኔታ ስራ ለመፈጸም የሚያስችል ግንባታ ማካሄድ ነው። ይሄንን ደግሞ ለብቻችን ሳይሆን ህዝቡን በሙሉ አቅሙ በሙሉ ቀልቡ እንዲሳተፍ በማድረግ መፍታት ነው። ይሄ ስራ ተጀምሯል። የተጀመረውን ስራ አጠናክረን መቀጠል ነው። ስለዚህ ችግሩ የራሳችን ነው ብለን ወስደን መፍታት አለብን። ሌላ ምክንያት መፍጠር ማለት የውጥቀት የቀዳሚው የውጥቀት መንገድ ነው። ስለዚህ ድርጅታችን ኢህአዴግ ደግሞ ይህ የመጀመሪያ ልምዱ አይደለም። በየጊዜው ፈተናዎች ያጋጥሙታል። እነዚህን ፈተናዎች ግን ሳይሸፋፍን በጥልቀት ገምግሞ ሁኔታውን ተገንዝቦ መራመድ ሲጀምር ደግሞ ለበርካታ ዓመታት ይዞት የሚሄድ ለውጥ ያመጣል። ስለዚህ ከልምዳችንም ተነስተን የዛሬ 15 ዓመት የታድሰው እንቅስቃሴ ለማድረግ ጀምረን ከዚህም የከፋ ሁኔታ ውስጥ ነበር ነገር ግን ትክክለኛ መፍትሄ በማስቀመጣችን ምክንያት ለአስራ ሁለት ተከታታይ ዓመታት ለውጥ አንቅተናል። ፈጣን እድገት አስመዝግበናል ህዝባችን መጠቀም ጀምሯል አይኑ ተከፍቷል መልካም ነገር ማየት ጀምሯል ይሄ እንዲቀጥልለት ይፈልጋል ህዝቡ በሚሄደው ፍጥነት እኛ ሳንሄድ ስንቀርና ከፊት ለፊት ደንቃራ ስንሆንበት ዞር በሉ ብሎ መግፋቱ አይቀርም። ዞር በሉ ሲል አንዳንዴ በቃል ይላል፣ አንዳንዴ በእጁ ይላል። አንዳንድ ቦታ ላይ አሁን በእጁ ነው ያለው፣ አንዳንድ ቦታ በቃሉ ነው እያለ ያለው። ስለዚህ ይሄ ጉዳይ በደንብ አውቀን መፍታት አለብን። መንገዱን አውቀናል። ፍቺ እንዴት እንደሚፈታ አውቀናል። ይህን አጠናክሮ ይዞ መፍታት ነው። የፀረ ሰላም ኃይሎች እንቅስቃሴ ሊያሰጋን ሊያሳስበን የሚገባ አይደለም። ሁሌም እንደነበሩ ናቸው። አሁንም ይቀጥላሉ። መቼስ ቢሆን ለእኛ ተኝቶ ያውቃሉ። አዲስ ነገር እንደተፈጠረ አድርገን አናየው። ነገር ግን እድል አንሰጣቸውም። ትክክለኛ መፍትሄ እናስቀምጣለን፣ እንታገላለን። ወደ ብጥብጥ፣ ወደ ሁከት፣ ወደ ደም መፋሰስ የሚወስድ መንገድ የመረጡትን ደግሞ መልክ እናስይዛለን። ዋናው ችግራችን ግን ራሳችን መፍታት ያለብን ጉዳይ ነው የሚል በዚህ አጋጣሚ አሁንም ለማስመር እፈልጋለሁ።